የእኔ ምርጦች የእኔ ምርጥ ምርጦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የብሩኬን ቪዲዮ አይታችሁ ጨረሳችሁ ምን ተሰማችሁ? ኮሜንትስ ምን ብላችሁ አስቀምጣችሁ? ከቪዲዮስ ምን ተማራችሁ? ቪዲዮስ ምን ያመለክታል? ብሩኬ ወዴት እየሄደ ነው? ብሩኬ ምን እያደረገ ነው? ብሩኬ ዓላማው ምንድን ነው ብላችሁ ተረዳችሁ? ሆኔ ደግሞ በበኩሌ ቪዲዋቸውን አይቼ የተረዳሁት ነገር አለ ማለት ነው። እሱን ደግሞ እንግዲህ ለእናንተ አስተላልፋለው እናንተም ደግሞ የተሳሳትኩት ነገር ካለ አስተያየት ትሰጡኛላችሁ እና እንግዲህ ዛሬ ይዟት የመጣችው ልጅ ትንሽ ቀበጥ ቀበጥ ትላለች፣ ትሽኮረመማለችም፣ ተቁላላለችም። ወይ ብሩኬ ብሩኬ አንተ ማታመጣው ጉድ እኮ የለም። እኛ ዝም ብለን ማየት ነው እንግዲህ አው አዲስ ህይወት ጀመረ ጀመረ ጀመረ ስላሉ እንግዲህ ወደፊት እንደ እግዚአብሔር ፍቃድ እና ያለን አላችሁ። እናንተው ታመጡት፣ እናንተው ታሮጡት። እና ደግሞ ማለት ነው እኔ በደንብ አርጌ ቪዲዮን አይቻለሁ ማለት ነው። ሀይሚም ከሚፍታ ጋር ቪዲዮ ሰርታለች። ብሩኬን ከዚህ በኋላ ስሜን እንዳታነሳ ብላ እንግዲህ ማስጠንቀቂያ ሰጥታው ነበረና ስሜን እንዳታነሳ ብላኛለች ብሎ ማለት ነው። ግን ወደ አስር ከአስር በላይ ይሆናል ሀይሚ ሀይሚ ሀይሚ እያለ ነበረና፣ በዛ ላይ ደግሞ ስለ ልጆቹ አንስቶ ነበር። ስለ አራቶቹ ልጆች እና ሁለት ሁለት እንካፈል እያለ ጥያቄ አቅርቦላታል ማለት ነው። እኔ እኮ ማለት ነው በምክንያት በቃ በኮንፊደንስ ነው የምናገረው። ብሩኬና ሀይሚዬ ይዋደዳሉ። መቼም ቢሆን አይ ለያዩ። በቃ ፍቅር አለ በመሃላቸው። ይሄን ስላለ ዛሬ አሁን ልጅ ይዞ ስለመጣ ሀይሚን ጠልቷል፣ ስራ ነው ብሏል። አልሰማችሁትም? ካልሰማችሁ ልንገራችሁ። ደግሞ ደጋግሞ ደግሞ ቤተሰብ ምንም ነገር እንዳትጨነቁ ፈታ ብላችሁ ቪዲዮን ልጅቷንም እንዳትሰድቧት እያላችሁ ነበር። ይህ ማለት ደግሞ ስራ እየሰራ ነው እያላችሁ ነው። ገባችሁ አደለ? ስለዚህ ፈታ ብላችሁ እንደውም፣ የቀኑ ስድብ ነው የሚበልጠው። አሁን አልተሳደባችሁም። እኛ ደስ የሚለን ሀይሚየን ይዘ ስትመጣ ነው እኛ ደስ የሚለን ሀይሚየን ይዘ ስትመጣ ነው ስትሉ ነበር እና በጣም አስደስታችሁኛል። አዎ ከሀይሚጌ ጋር ሲሆን ደስ ይላል። ግን ሁሉም ደግሞ ጊዜ አለው። ጠብቁ ጊዜ አለው። ይመጣሉ ለማየት ያብቃችሁ። እና ማለት ነው ቀን ላይ ስትሳደቡ የዋላችሁ ብዙ ነገር ስትሉ የነበራችሁ ሰዎች የት ሄዳችሁ? አሁን ላይ ምንም አላላችሁም እና በጣም ተጨናንቆ ሲያወራ የነበረው እንደውም ለተመልካቾቹ ነው እና ምንም ነገር እንዳታስቡ፣ ምንም ነገር አይፈጠርም፣ እንዳትጨናነቁ ዘና ብላችሁ ነው ያለው። በቃ በዛ ላይ ደግሞ እየደገመ ልጅቷን እንዳሰርቧት ሰው ለስራ ነው ያመጣት ልጅቷን። አሁን ቀጣዩን ደግሞ እግዚአብሔር ያውቃል። ያላችሁ አውቆ ነው አውቆ ነው። ምክንያቱም ቀላይ ብዙ ነገር ሲባል ነበረ። እራሱም ብሏል ደግሞ እራሱም ብሏል። ስለዚህ ጨመርመር እያደረገ ማውራት ስላለበት ነው እንጂ ማለት ነው። ልጅቷን ያመጣት ለስራ ነው፣ ምንም አይነት ግንኙነት የለውም። ሲቀጥል ሀይሚዬ አሁን ወይ ሰኞ ወይ ማክሰኞ ነው ልደቷ። ከጠራችን እንሄዳለን ብሎ እንዴ መሄድ ደግሞ አለብህ፣ እንደውም ልደቷ ላይ ሰርፕራይዝ አድርጋት፣ አንተ ራስህ ማዘጋጀት አለብህ እንጂ ብሩኬ። ምን አስበህ ነው? እና ውዶችዬ ልጅቷ እንዳትሳደው እውነት የምላቸው ምንም ነገር እንዳትሳደቡ፣ ፎቶ መዘቅዘቅ ምናምን ምናምን ነገር እንዳታደርጉ። በፈጠራቸው ልጅቷ ምንም የምታውቀው ነገር የለም። እንደውም ካሜራ ማናቸው እራሱ እኮ ስለ ልጅቷ ሲና ታውቀታለህ እንደ ምናምን እያለ ብሩኬ እንትን እያለው ነበር። እየሳቀ ነበረ አለ። በጣም ለየት ያለ ሳቀ እየሳቀ ነው ሲል ነበረ ማለት ነው። እና ስለዚህ መጥፎ ቃላት ምንም እንዳይወጣችሁ፣ እንዳትናደዱ። በቃ ሌላ ሴት ይዞ መጣ ይሄንትን ምናምን ቅብጭ ው ኮሜንታችሁን እኮ አይቶታል። ኮሜንታችሁን አይቶ እንደውም በጣም ስትሳደቡ ነበር፣ ይሄንትን ምናምን ምናምን እያላችኋል። እና እንደዛ አታድርጉ ፕሊዝ። ነገ ጠዋት ተሸማቀቃላችሁ፣ ታፍራላችሁ። የምትሳደቡ ሰዎች ነው የምለው መልካም ንግግር ካላችሁ ጥሩ ኮሜንት ካስቀመጣችሁ፣ ወይም ደግሞ ዝም ያላችሁ ሰዎች ደግሞ ምንም አይመስላችሁም፣ ደስታችሁ እንደቀጠለ ነው እና ሐይሚዬ እና ቡራዬ እኔ መጨረሻችሁን ማየት ነው የምፈልገው። ከማንም ወገን ወግኝ አልናገርም። ጥፋት ካለ እናገራችኋለሁ። ሐይሚም ዛሬ የተናገረችው ነገር አለ፣ ስሜን ሚሽን አድርገህ እንዳታወራ ምናምናቸው። አውቃ እኮ አውቃ ነው እንዲናገራት እኮ ፈልጋ ነው ውዶች ዬ በጣም ነው የምትወደው ሀይሚዬ። በጣም ከምላችሁ በላይ ማለት ነው። እሱም እንደዚያ አስር ጊዜ ስሟን እየደረጋገመ ሲያነ ሰው አላያችሁም? ልጆች አራት ልጆች ደግሞ ይወለዳሉ። የምን መከፋፈል ነው እንዴ? ብሩኬ ዝም ብሎ ዕቃ ረከው እንዴ? ዕቃ ረከው እንዴ? በፍጹም። እና ያሰባችሁት ነገር ይሳካል፣ ዕቅዳችሁ ይሳካል። ገና እኛ ከምንጠብቃችሁ በላይ ነው የምትሄዱት እናንተ በላይ ሁለታችሁም ደግሞ ማለት ነው፣ አላማ ያላችሁ ታታሪ ጎበዝ። በቃ ሚዲያውን ተቆጣጥራችሁታል። በዚህ ሰዓት ሚዲያውን ተቆጣጥራችሁታል። ማንንም እንዳሰሙ ማንንም ሄዱበት፣ በቃ ሄዱበት ነው የምለው። ግን ተመልካች ቤተሰብ የእውነት ነው የምላችሁ፣ ምንም ነገር እንዳትሳደቡ። ብሩኬንም ወግናችሁ ሆነ ሀይሚንም ወግናችሁ ማንንም እንዳትሳደቡ። እስቲል ሀይሚ ከሌላው እንድጋራሱ ብትመጣ ከዚህ በኋላ ማለት ነው አይታችሁ ቪዲዮውን ፍረዱ። አትሳደቡ። በቃ ከስድብ እንቆጠብና፣ የሚላችሁ አሁን ቀን ላይ ብዙ ነገር ያላችሁ ልጆች አላችሁ። ስለብሩኬ የስድብ ውርጅብኝ የስድብ ውርጅብኝ በቃ የሌለ ማለት ነው እና ምንድን ነው የምትጠቀሙት እናንተ? ምንድን ነው ጥቅማችሁ? ምንም ምንም ስራ ነው አላችሁ እኮ አሁን ስራ ነው ቤተሰብ አላችሁ። ካልሰማችሁ እኔ ደግሜ እየነገርኳችሁ ነው። ስራ ነው እንዳትሳደቡ እንዳትናደዱ ደግሞ ታውቃላችሁ እኮ አለ አልሰማችሁትም ታውቃላችሁ ቤተሰብ ምን እንደሆነ አላችሁ ማለት ስለዚህ ፈታ ብላችሁ ተከታተሏቸው በቃ እኔ ፈታ ብዬ ነው ያዳመጥኳቸው ስስቅም ነበረ። ልጅቷ ራሱ ልደት ከተጠራም ባብረን ነው የምንሄደው። ሀይሚን ደግሞ በጣም እንደምትወዳት፣ ሀይሚ በጣም ጎበዝ ልጅ ናት ብላለች። እንዴ ጎበዝ ናት፣ በጣም ጎበዝ ናት። ሀይሚ እናውቃለን እንዴ ታችን መስክሪላት እንጂ ኔውድ። ለሀይሚ ያልተመሰከረ ለማን ሊመሰከር ነው? እና ሚፍታህዬ ደግሞ ማለት ነው፣ ሚፍታህ አንተ ጨዋ ሰው፣ አንተ መልካም ሰው ማለት ነው። በጣም እየደከምክ ነው፣ ግን ማስታረቅህ አይቀርም። ችግር የለም ይዘገያል እንጂ አንድ ቀን ሁሉም ነገር ሰላም ይወርዳል ብዬ አስባለሁ እና ከልብ ነው የምናመሰግነው አንተንም እንደውም ከሌሎቹ ትሻላለህ ከሌሎቹ ትሻላለህ ሌላውማ እራስ ወዳር ነው እራስ ወዳር ጥቅመኛ ሁሉም በየቤቱ ነው ፊንፊን የሚለው ማለት ነው ፊንፊን የሚለው ሁሉም ስለዚህ ውዶችዬ አትጨናነቁ ብዙ ምሽል ምንም ነገር ሀሳብ እንዳይገባችሁ። እህታችንንም ደግሞ የመጣችዋል ልጅ እንዳታስከፏት። የብሩኬ ቤተሰቦች የሀይሚ ቤተሰቦች ጨዋ ናቸው ወይ? እንደዚህ ትበል ማለት ነው። ትበል እንዴት! ታዲያ ጨዋነታችንን እኛ በተግባር ነው ማሳየት ያለብንና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ ተሰርተሽ የደራ ልጅ ላይ ተኩለሽ የመሬ ልጅ ላይ ባምባረሽ ተውበሻል አምሮብሻል ተውበሻል።